በመጨረሻ አጫጭር ጉዳዮችን ወደ እናንተ እናደርሳለን። ረህመት አደም ታቀርባቸዋለች። የሕዝብ ተወካዮች ምክር ቤት ባካሄደው 29ኛ መደበኛ ስብሰባው ሁለት የብድር ስምምነቶችን፣ የፋይናንስ ኮርፖሬሽን ማቋቋሚያ እና የአየር ትራንስፖርት ስምምነት አዋጆችን አጽድቋል። የብድር ስምምነት ረቂቅ አዋጆቹ በምክር ቤቱ ውይይት ተደርጎባቸው ጸድቀዋል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ እና በጣሊያን መንግስት መካከል ለአካባቢያዊና አረንጓዴ ኢኮኖሚ ልማት የበጀት ድጋፍ ማስፈጸሚያ የተደረገውን ብድር በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ እንዲሁም በዓለም አቀፍ የልማት ማህበር መካከል ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የተደረገው የብድር ረቂቅ አዋጅ ጸድቋል። የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት ለማጽደቅ የቀረበ ረቂቅ አዋጅ ቁጥር 1379 ዕዝባር 2017 ሆኖ በሶስት ድምፅ ታቅቦ በአብላጫ ድምፅ ጸድቋል። ምክር ቤቱ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ እና በኦስትሪያ ፌዴራል መንግስት መካከል የተፈረመውን የአየር ትራንስፖርት ስምምነት ረቂቅ አዋጅ ቁጥር 1380 እዝባር 2017 ሆኖ በሙሉ ድምፅ በማጽደቅ ጉባኤውን አጠናቋል። ዘገባው ከህዝብ ተወካዮች ምክር ቤት ድረገጽ የተወሰደ ነው። የአፍሪካን ድምፅ በዓለም መድረክ ማስተጋባት፣ በፈጥራ የታገዘ ዲጂታል ኢኮኖሚ መገንባት፣ ሰላምና ደህንነትን ማረጋገጥ የህብረቱ የቀጣይ ዋና ዋና የትኩረት መስኮች መሆናቸውን ተመራጩ የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ ገለጹ። የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ አዲሱን የኮሚሽኑ አመራር የቀጣይ ስትራቴጂክ የትኩረት መስኮችን አስመልክተው ለሀገር ውስጥና ዓለም አቀፍ መገናኛ ብዙሀን ማብራሪያ ሰጥተዋል። በማብራሪያቸውም ይህ ህገ መንግስታዊ የመንግስት ለውጦች የአህጉሪቷን የዲሞክራሲ ልምምድ በማቀጨጭ የአፍሪካውያንን የሰላምና መረጋጋት መሻት አደጋ ላይ የጣሉት መሆኑን ገልጸዋል። በዚህም የአባል ሀገራትን ሉዓላዊ ደህንነት በማስጠበቅ ሰላሟ የተጠበቀ ዲሞክራሲያዊ አስተዳደር የሰፈነባት አፍሪካን የመፍጠር ስራ የህብረቱ ኮሚሽን የቀጣይ ተቀዳሚ ተግባር መሆኑን አስታውቀዋል። ዘገባው የኢዚያ ነው። በፍትህ ሚኒስቴር ሚኒስትር ዴኤታ አቶ በላይሁን ይርጋ የተመራ የኢትዮጵያ ልኡክ ቡድን በአፍሪካ የሰዎችና ህዝቦች መብቶች ቻርተር ወይም ባንጁል ቻርተር ከሰባተኛ እስከ አስረኛ የተጠቃለለ ወቅታዊ የኢትዮጵያ አፈጻጸምና በአፍሪካ የሴቶች መብቶች ፕሮቶኮል ወይም ደግሞ ማፑቶ ፕሮቶኮል መነሻ ወቅታዊ አፈጻጸም ላይ ሪፖርቶችን አቀረበ። ልዑኩ ከኮሚሽኑ ለቀረቡ 270 ጥያቄዎች ምላሽ አቅርቧል። ሪፖርቱ ኢትዮጵያን የአፍሪካ የሰዎችና የህዝቦች መብቶች ቻርተር ወቅታዊ ሪፖርት ከሚያደርጉ ውስን ሀገራት ተርታ እንድትሰለፍ ያደረጋት መሆኑ ተመላክቷል። በመድረኩ ኢትዮጵያ በሀገሪቱ የሰብአዊ መብቶችና የጾታ እኩልነትን ለማጎልበት እንዲሁም የሪፖርት ግዴታዋን ለመፈጸም ቁርጠኝነት ያሳየችበት መድረክ ነው ተብሏል። ዘገባው የፍትህ ሚኒስቴር ነው።